ሙሉ ለሙሉ ዊናን የሚፈልጉ ሰዎች አሉ አሉ አንድ ላይ እና ብር ሰጥተው ነው ነው። አሁን ከሚገነው ነገር ደግሞ በጣም በቅርብ የማውቀው ሰው በጣም ነው ያዘንኩት። በጣም ማለት ነው ለዊና ይሄ አይገባውም። የምሬ ነው ምላቸው። ቤቱን ለቆ ገጠር ድረስ ሲዶ መቀመጥ ምን ማለት ነው? በጣም ነው የሚያሳዝዘው። ዛሬ እንግዲህ ሀይሚና ቡራ በራሳቸው ቤት አልመጡም፣ በሌላ ቤትም አላየዋቸውም ማለት ነው። እንግዲህ ከዚህ በኋላ ይመጡ ካልሆነ በስተቀር እስካሁን አልመጡም። እንግዲህ በሁለት ጉዳይ ነው የመጣሁት። ሀይሚና ቡራ ይኸው ትናንት ታይ በሀይሚ ቤት መጥተዋል፣ ዛሬ አልመጡም። በሁለት ጉዳይ ነው የመጣሁት፣ በሁለተኛው በወይና እጅግ በጣም በሚያሳዝን ዊና ያለበትን እንግዲህ ታውቃላችሁ። አራት ቀኑ ነው በእሱ ቤት እየተሰራ ያለውን ቪዲዮ እያያችሁ ነው። እና እጅግ በጣም ችግር ውስጥ እንደሆነ ብዙቻችሁ ታውቃላችሁ። በጣም እያስጨነቀና ያለ እና የምር እንደ ዊናና እንደ ሙቪ ግን የሚያሳዝናችሁ ሰው አለ ሚዲያ ላይ። አሁን ዊና ምን አጥፍቶ ነው? ለምንድን ነው ማለት የራሱን ህይወት የማይኖርበት በስማ እኔ ይሄን አልጠብቅም። የምሬን ነው የምላችሁ። ዛሬ የሰማሁት ነገር አይታችኋል፣ ቪዲዮ ተለቋል። በወይና ቤት ቪዲዮ ተለቋል እና እንግዲህ ጓደኞቹ የተናገሩት ነገር በስማ እውነት በዚህ ልክ እኔ እንጃ አላቅም። ይሄ ነገር ግን መጋለጡ ስለማይቀር የሚታወቅም ሰው ስለሆነ በጣም በጣም ያሳፍራል። የእውነቴን ነው ምላችሁ። እና እኔ በጣም ነው ያሳዘነኝ። ዊና እንዴ ምን አረገ? በጣም ምስኪን ልጅ፣ የምሬን ነው ምላችሁ። ምን አጠፋ? በቃ ስንቱን ችግር ነው የሚያልፈው? አንዱን ሲወጣው አንዱን አንዱን ሲዋጣው አንዱን እንዲው እንደሱ የምር እንዲው ማለት እንዲው ህይወት ራሱ ፈተና የሆነበት ሰው እንደው ዊና አለ እንዴ በቃ በትዕግስት በብርታት ነው እዚህ የደረሰው እና አሁንም ደግሞ ምን አድርጎ ነው ምን ሳጥፍቶ ነው በየትኛው ውስጥ ጥፋቱ ነው ይሄ ሁሉ እየሆነበት ያለው? እኔ በጣም ነው ያሳዘነኝ። የምሬን ነው የምላችሁ ወይና ማለት ነው። እና እንግዲህ ሰላም፣ ሰላም፣ ሰላም ይሰብ። እንዴት ናቸው አለው ሰላማችሁ ይብዛ። ሰላም ሰላል ገባው የምር በጣም ስላሳዘነኝ፣ በቃ እውነቱ ምን ይሆን የሚለውን እየጠበቅ ነበርና ምክንያቱም በቃ እንዴት ነው እሱ ያለበት የት ቦታም እንዳለ አንድ ጓደኛው ብቻ ነው የሚያውቅና ብዙዎቹ እየተጨነቁ ነበር፣ ከወርድ ጨምሮ ማለት ነው እና እንግዲህ ቪዲዮ ሰርቶ ነበረ ወደዚህ ቦታ የሚሄደው ማለት። እንግዲህ ዊና ላይ አንድ ስልክ ተደወለ። ያ ስልክ ሲደወል ስለ ዊና ሁሉን ነገር የሚያውቅ ማለት ስለ ዊና ላይፍ ስለ ዊና በቃ ሁሉ ነገር የሚያውቅ ሰው ማለት ነው።

ማለት አጎቴ ነኝ ብሎ አንድ ሰው ስልክ ደውሎለት ነበር ና ስለ ዊና ና ስለ ሄሉ ቤተሰብ እንግዲህ የምታውቁታ ቃላችሁ ማለት ዊና እንግዲህ በቃ ሌል እንዴት ነው ሙሉ ቤተሰቡን እንደሚያስተዋውቀው ቡታጅራ ላይ ብዙ ቤተሰብ ዊና የማያውቃቸው እንዳሉ ስለ ዊና ከቪዲዮ ከሶሻል ሚዲያ ባለፈ ምንም በሚዲያ ያልወጣ ምሥጢር ብዙ ነገር የሚያውቅ ሰው አዲስ አበባ ዊና እንዲሄድና እንዲያገኘው የሚፈልግ ሰው እንግዲህ ዊና ላይ አንድ ስልክ ተደውሎ ነበር። ይሄንን ደግሞ ሲሰማ ዊና ይሄንን ሰው ለማግኘት በጣም ጓጉቶ ለወርዲም ነግሯት፣ በቃ ያንን ሰው ማግኘት እንዳለበት ነበረና እንግዲህ በቃ ጊዜ ለብቻው ማሳለፍና ማንንም ከማንም ሰው ርቆ ይህንን ሰው አግንቶ ማውራት እና ችግሩን ፈቶ በሰላም መኖር ነው የሚፈልገው ዊና ማለት ነው። እና ይገርማል፣ የምሬን ነው ምላችሁ። እንግዲህ በጓደኞቹ አማካኝነት ይሄንን ስልክ ደግሞ ከዊና ላይ ወስደው ደውለው ሲያጣሩ ማለት ነው የተገኘው መልስ በጣም በጣም ያሳፍራል። ማለት ይሄ ሰው ማለት ነው ስለ ዊና ሂስትሪ ያውቃለሁ ያለው ሌላ ተጨማሪ ቤተሰብ ማታቃቸዋሉ እነሱ ሙሉ ቤተሰብ እንዳገናኘው በቃ የሌለ ተስፋ ሰጥቶት ዊናም እውነት መስሎት እንግዲህ ከከተማ ወጥቶ ያለበትን ቦታ ገጠር መኪና እንኳን ሄደው ህዶ የማይገባበት የሆነ ገጠር ቦታ ከመኪ እንዴት ነው ከከተማ ወጥቶ ነው ያለና ዛሬ ነው እንግዲህ ህይወርድ የሚያገኘችው ማለት ነው። ይሄ ነገር ግን ሲጣራ ያ ሰው ለዊና አስቦ ለዊና እንዴት ነው ሌላ ቤተሰብ እንዳለው ለማገናኘት ፈልጎ ሳይሆን፣ ይገርማል የምር በጣም ይገርማል። ለመውራት ራሱ በጣም ነው የሚገርመው። እና ይሄ ሰው እንደዚህ የሚያደርገው አዲስ አበባ ነው ያለ ይሄ ሰው ማለት ነው በየትኛው ደካማ ጎኑ ወደ ዊና እንደመጣበት በጣም በጣም ያሳዝናል የምሬን ነው የምላቸውና ጾም ስለሆነ እኔ ምንም አልልም ነገር ግን መጨረሻው ስለሚታወቅ ይሄ ሰው ደግሞ ታውቋል ማለት ነው ይታወቃል ማለት በሰው በሰው እንግዲህ ጓደኛው አናግሮት ብር ተከፍሎት ብር ተከፍሎት ማለት ነው ብር ብቻ ተከፍሎት ዊናን ብቻ አስጨንቅልን አስጨንቅልን አስጠብብልን እንደተባለ እንጂ ስለ ወይና ሂስትሪ ስለ ወይና ቤተሰቦች ስለ ወይና ምንም የሚያውቀው ነገር እንደሌለ ያ ሰው ለጓደኛ ተናግሯል ማለት ነው። ወይና እውነቱን አውቋል ማለት ነው። እና በጣም በጣም በጣም ያሳዝናል። ዊና ምን አድርጎ ነው በየትኛው ደካማ ጎኑ ነው ደግሞ የመጡበት ይሄን የሚያደርገው ሰው ደግሞ ይገርማል። የምር ታውቋል ማለት ነው። ማለት በስራ ምክንያት ጓደኛው እንደሆነ ለዊና ሳይሆን ለዊና ጓደኛ ማለት ነው። ታቁታላችሁ? ይሄ ረዘም ያለው ወይኔ፣ ስሙን ማን ነው ስሙ? ለሱ ማለት ነው እና እንግዲህ ብርታ ከፍሏቸው ውጭ ሀገርም ያሉ የሆኑ ሰዎች ዊናን ይፈልጉታል። የሚፈልጉትም ደግሞ በቃ ብርታ ከፍሏቸው ዊናን እንዲያስጨንቁ ብቻ ማለት ነው። ዊና ደግሞ እውነት መስሎት በቃ ብዙ ተስፋ ስለሰጠው ማስተዋወቅ ሰው አለ ስለ ዊና ሂስትሪ አይደለም እንኳን ስለ ዊና ሂስትሪ፣ ስለ እሱና ስለ ኢወርዲ የሚያወሩትን ሁሉን ነገር ጠንቅቆ የሚያቅ ሰው ምን አይነት መሰሪ ሰው ነው? ይሄ ምን አይነት ሰው ነው? ይሄ እኮ በቃ ማለት እንዴት ነው? በስመ አብ። አሁን ቤተሰብ እኔ እንጃ። ይሄ ነገር ግን ወደ መጨረሻ የሚጋለጥና ታዋቂም ስለሆነ ሰውየውም ስለታወቀ የሚጋለጥ ከሆነ በጣም ነው የሚያሳፍረው። በጣም ማለት ነው፣ መሞት ይሻላል። ይሄን ያደረገ ሰው የሚታወቅ ሰው ሁኗል። ያ ሰው ደግሞ ይፋ የሚወጣ ከሆነ በጣም ቢሞት ይሻለዋል። የምሬን ነው ምላችሁ። እንዴት እንደዚህ ያደርጋል ማለት ብር ከፍሎ ብር ከፍሎ ዊናን አስጨንቅልኝ ዊናን አስጠብብልኝ ማለት ምን ማለት ነው እንዴ? ዊናን ደግሞ አሁን በየትኛው ደካማ ጎኑ ነው ያገኛችሁት? እንዲ ልጁ አይኖርበትም፣ ሰርቶ፣ ማንንም አይነካ፣ ከማንም አይደርስም። አንገቱን ደፍቶ በቃ ማለት ቪዲዮ እንኳን ሲሰራ ቢታይ በይታይለት በጣም እኔ እንጃ። እንደ ዊና የሚያሳዝነኝ ሰው የለም እንደ ዊናና እንደ ሙቪ ማለት ነው። እና በጣም የዋክ ሲበዛ ማለት ነው። ማንንም አይነካም። ታዲያ በየትኛው ደካማ ጎኑ ነው ደሞ አሁን የመጡበት? ዊናን የሚፈልጉት አሉ፣ ከውጭ ሀገርም ተደራሽተው ያሉ እነማን ናቸው? ዊና ምን አጥፍቶ ዊና ፖለቲከኛ አይደል፣ ምን አጥፍቶ? ብቻ ግን የመሬን ምላሹ ውስጤ በጣም አዝኗል። ያዘነበት ምክንያት ይሄ ነገር እንዴት ሊሆን ይችላል? በየትኛው ደካማ ጎኑ ነው ደግሞ አሁን የመጡበት? ይሄ ሰው አዲስ አበባ ነው ያለ ተብሏል። ብር ተከፍሎኝ ነው እንጂ ይሄ ማለት ስልክ የደወለው ሰው ሲጣራ ማለት ነው ስለ ዊና የሚያውቀው ነገር ምንድን ነው አንተ ምንድን ነው የፈለግከው? ተብለው ሲያጠሩት አይ እኔ ብቻ እኔ ስለ ዊና ምንም የማውቀው ነገር የለም ይሄን እንዲ እንዲ እንዲ እንዲ በልልኝ ተብዬ ነው እንጂ እና ብር ተከፍሎኝ ነው ብር ሰጥተውኝ ነው እንጂ እኔ ምንም ስለ እኔ በጣም ነው ያሳዘነኝ። በጣም ማለት ነው ቤተሰብ። ይቅርታ ከጎኔ የሆነ ድምጽ አለ፣ ጎረቤታችን ሰርጋ አለ መሰለኝ፣ እና እንግዲህ በጣም ይሰማል ድምጽ፣ የጭፈራ ምናምን ማለት ነው። እና በጣም ያሳዝናል ይሄ ነገር፣ ደግሞ ይፋ ከወጣ ያሰው በጣም ታሳፍራለ ማለት ነው። የምሬን ነው ምላችሁ።